ዘጠኝ አመት ከስድስት ወሯዋ ነው እና ያው ብዙ ጣርኩኝ፣ አቅሜ የቻለውን ሁሉ አደረኩላት። ግን ሊሻጣት አልቻለም። አሁን ግን ምናልባት ሰው አድሮ ለሞት ቀረበ። ለነገው ቤቱ መልካም የሰራ ድል ብትርፍ እንጂ የምን ኪሳራ ምና አሜሪካን ሆስፒታል ልትታከም ይችላለች፣ አለም ዘጠኝ ዓመት በሁሉ ብቻ ይን ሚያሳከምኳት እና አባት ደሞ የታመች ነገር የላቸው። እቺ ልጅ ዳፈል አስፈልጋታል። ወላሂ ነው የምላቸው። ያን እንዳይፈር መግዛት አትችልም። ሰላሙ ዓለይኩም ወራህመቱላሂ ወበረካቱ ውዳይ ተከብራችሁ ተመልካቾች፣ ሰላም ጤና ፍቅር ተመኘውላችሁ። አላህ ስብሐ ወደ ተዓላ ከእንደዚህ አይነት ነገር ይጠብቃችሁ። በጣም ልብ ሰባሪ እና ቀስመ ሰባሪ ነው። በጣም ነው። እንት እኔ በጣም ማለት የሰው ልጅ ብዙ ነገር ይፈተናል። እኔ እንደዚ አይነት ፈተናዎች ላ በልጅ መፈተን ከባድ ነው። እንደዚ አይነት ነገር ሊያውም በስደት ደግሞ ማሳለፍ ሪ ዲፊካልት በጣም ከባድ ነው። እዚህ ጋር ሁለት ነገር፣ ብዙ ነገር ታስቦ ይ ቪዲዮ ይህ ቃለመጠቅ የሚለቀ፣ አንደኛ መርዳት የቻለ እንዲረዳት፣ ሁለተኛ ደግሞ ሙያዊ ገዛ ማድረግ የሚችል ደግሞ ሙያዊ ገዛ እንዲያደርግ ቁጥሯን አስቀምጥላችኋለሁ። 050502989729 በዋትሳፕ ብታናግሯት፣ አለችበት ሂዳችሁ ብትጎበኟት፣ እንዲሁም ዋያተኞች ጋር ብታቀርቧት ትሪት የሚያደርጉ ፕላስ እንደገና ደግሞ እባካችሁ የሆነ ነገር እንትን ብላ የተሻለ ሕክምና ብትሄድ በሰው ሀገር በምናምን በጣም ከባድ ነው። በሰው ሀገር ላይ በስደት ላይ ሆነን እንደህንን ነገር የሚገጥመን ነገር ቀስም ሰባሪ ነው እውነት ለመናገር ግን፣ እኔ ምንም ማለት አልፈልግም። ሁሉንም ከቪዲዮ ተመልከቱት ውስጥ እባካችሁ። ይህ ቪዲዮ ደግሞ እናንተ ጋር ተያዙት ይሂድ፣ ምናልባት መርዳት የሚችል ደጋግልቦች ያላቸው ብዙ ኢትዮጵያውያኖች አሉና እንዲረዷ ሲባል ማለት ነው። ሰላም አለይኩም ረቱላይ በረካቱ። እኔ ስሜ አጃ የብነ ዳጋ መሐመድ ይባላለሁ። እዚህ ደግሞ ዩናይትድ አረብ ኤምሬት ውስጥ ብዙ እህት ወንድሞች የምታውቁኝ በኡሚናስ ነው ያው ባለስልጣን እና የሁለት ልጆች እናት ነኝ። ሁለተኛዋ ልጅ የሂላፍ ብዙዎች ታውቋታላችሁ። ያው ታማብኛለች። ስትወለድ ጤነኛ ነበረች፣ ግን ከስድስት ወር በኋላ በሽታ ጀምሯት፣ አሁን ዘጠኝ አመቷ ነው። ዘጠኝ አመት ከስድስት ወሯ ነው እና ያው ብዙ ጣርኩኝ፣ አቅሜ የቻለውን ሁሉ አደረኩላት፣ ግን ይሻጣት አልቻለም። አሁን ግን ምናልባት ምናልባት አሜሪካን ሆስፒታል ልትታከም ይችላለች አለኝ። ዘጠኝ አመት በሙሉ ብቻዬን ያሳከምኳት እና አባቷ ደግሞ የታመመች ልጅ አለችኝ። ወላሂ ለማንም ላሳያት አልፈለገም ነበረ እቤት ቁጭ ብሎ ማየቱም ደገመንሰ ስታከም እፈልጋለሁ። ወላሂ ከእሱ አብረው የተመንኩት እኔ እንግዲህ ሁለት ቀን አትተኝ እኔ አትናገርም። አይተመም እንደ ሳልወድ በግደታ ወላሂ ሰው ለሰው መድኃኒቱ ነው። ማንም ምች ተይቶ አይቸግርም። ከባድ ነው የሰው ፊት ማየት ወላሂ። ያወጣሁኝ አወራሁሽ። ብዙ ሰዎችን ጠየቅኩኝ፣ ግን አላከሪም በሽታዋ ወላ ይሄ ነው አላሉኝ። አሁን መጨረሻ ላይ ብቻ ዱባይ ጀሊላ ሆስፒታል፣ ሳውዲ ጀርመኒ ሆስፒታል ብዙ ቦታ ወስጄ እንትን ብያታለሁ። የሚጽፉላት ኬፕራ ብቻ ነበረ። በቅርቡ ግን እንቅልፍን ቢሴላት ዳሩል ከማል ሆስፒታል ኢራኖች ጋር ወስጃት አሜሪካን ሆስፒታል ያክሟታል ብሎ ከሷ የባሰች ልጅ ናት። በጣም ሽባ የሆነች የመኖች ልጅ ያሳይቱ አባቷ ወስቷ አሳከማታል። ከታከመች በኋላ ደግሞ ያለውን ፎቶ አሳየ። እች አጥንቷን ምናምን ቼክ አድርጓት እንደዚህ በእንትን ትድላለች ቆማ ትሄዳለች አ እንግዲህ ችግሯ ብዙ ነው። አትራመድም፣ አትናገርም። ይሄ ነው እና እኔም ደግሞ ትንሽ አሞኛል። ያው እሷን እያየሁ ብቻ አልሐምዱሌላ፣ ለሁሉም አልሐምዱሌላ። እና ልጅ ያላችሁ እናተባቶች አጨክኑ። እንሻላ ልጄን አሳክሙልኝ ነው ይሄ ነው። ይሄን መልእክት ነው ማስተላለፍ የምፈልገው። እንደው አሁን ላይ ያለው ነገር ችግሩ በዋነኝነት አንቺ መቀረፍ አለበት ብለሽ የምታስቢው አንቺንስ ማግኘት ቢፈልጉ እንዴት ነው የሚያገኙች? እነሱንም ነገሮች ይህን ማግኘት ቢፈልጉ እኔ ወላሂ በዋናነት እንዲቀረፍልኝ የምፈልገው ከዚህ በፊት እየሰራው ብዙ ቶች ሁላ ሰው አይቼ አልጨግርም፣ ወላሂ ማንም ለጨገኛ ላግም ለራሴ የሆነ ነገር ፍለጋ ከወጣሁኝ እየተቸገረ ካየሁ መንገድ ላይ አልችልም፣ ወላሂ ባዶ እጅ ነው የተመለስኩበት ቀን አለ። ከቤት ቀን ወጣ የተቸገረ አይቼ ማለት ነው። በዚህ አይነት ሁኔታ ነው ያሳለፍኩት፣ እየሰራሁ ቤተሰብ እየረዳሁ ልጆችንም እያሳደግኩኝ። አሁን ግን ስራ ትንሽ ስለተበላሸ በዛ ነው ልጄ ነች አደባባይ የወጣሁት ትልቋ ማለች ብቻ ብዙ ነው እንትኑ ያው አላህ ከሪም። አልሐምዱሊላ አለኩልሃል ዱኒያ ናት። አልሐምዱሊላ አልሐምዱሊላ። መርዳት ቢፈልጉ በምንድን ነው ሊረዱሽ የሚችሉት? ቢያገኙሽ እሱም ቢያገኙሽ ነገ ኢንሻላህ በዜሮ ዜሮ አምስት ዜሮ ሀያ ዘጠ 829729 በቴሌግራም ኢንሻላህ ያገኙኛል ማለት ነው። ዝ ኢላፍ አሁን ስንት ዓመቱ? ኢላፍ ዘጠኝ ጨርሰዋ። በጣም አስር እየሄደች ነው። እሱ አሁን ስትጸዳዳ ስትታጠብ ምን ስትል አሁን ብቻሽን ነው። እድሜዋ እየሄደች ነው በጣም በጣም ከፋ። ይበቅር ምኑን ይዛት ቁጭ አልኩኝ። ይህንን ነገር ለሰው ማካፈል አለብኝ አልኩኝ። ምክንያቱም ብዙ ለሰው የሚያዝኑ ሰዎች አሉ፣ ብዙ ለአለ ብሎ እየተቸገረ እንትን የሚሉ አሉ። ነገ ምን እንደሚገጥመን ማንም ማንም አያውቅም። ወላሂ እኔ አንድ ቀን በሕይወቴ ምን እበላለሁ፣ ምን እጠጣለሁ ብዬ አስቤ ማቅሶ አልነበርኩም ግን አንድ ቀን ቦታ ስትቻል አላውቅም ቤተሰቦች የሚያውቃሉ፣ ጓደኞች የሚያውቃሉ። አንድ ቀን ለዱን ያልቅሽ አላቅም ወላሂ ልጅን የሚያክል ነገር አልሐምዱሊላህ አልምዱላ። አሁን መቆምም መራመድም መስማትም ምንም ነገር አትችልም። ባለፈው ደሞ የእጅ ሆስፒታል ትንሽ አመልያሽ ክፍተታ ያለው አሉኝ። አሁን ደግሞ በደንብ ማንሳት አልችልም። በፊት በየሁለት ቀን አጥባት ነበር፣ አሁን በሶስት ቀን በስድስት ቀን በምናምን ውስጥ የገናዋን የማጥባት አልችልም። እያደገች ስለሆነ ራሱ ማንሳት ራሱ ችግር አለ። ትቼ ደግሞ ቤተሰቦቼ ጋር እንዳለ ትልቋ ልጅ አለች፣ ተማሪ ናት። እዚሁን ያሳድግኳት፣ የስምንተኛ ክፍል ተማሪ ናት። እሷንም ብዙ መስዋዕትነት ከፍዬባታለሁ። ቻል። አልሐምዱሊላህ ለሁሉ ነገር አልሐምዱሊላህ ማለት ነው። ሰላሙ አሌይኩም ወራህመቱላሂ ወበረካቱ። ኢንሻላህ ብዙ ይህንን ተመልካች የሆናችሁት ወንድሞች እናት አባቶች ለአላህ ብላችሁ እርዷት። እሷ ብዙ መናገር የምትፈልጋቸው ነገሮች ያሉ ያው አንዴ፣ እስከዛሬ ድረስ እስከ ዘጠኝ ዓመት ድረስ እራሷ ለፍታለች፣ ራሷ ታግላ ኖራለች፣ የሰው ፊት ላለማውጣት የሰው ፊት ከባድ ነው። የሰው ፊት አይንካችሁ። ለአላህ ብለን እንርዳት፣ እዚህ ታች። እቺ ልጅ አሁን ዘጠኝ ዓመቷ፣ በዘጠኝ ዓመቷ ሱብሓነላህ እያደገች ነው የምትሄደው፣ በዚቻቀማ ብዙ ነገር እኛ ሴቶች ነን። እኛ ሴቶች ነን። ሴትን የሚያይ ነገር ሁሉ ማየት ትችላለች። እቺ እናት አሁን ደክማለች። እቺ እናት እንደ ሞት አለና ሞት የማይቀር ነው። ሁሉም ይሞታል። እቺ እናት ብትሞት እቺ ልጅ አስባችኋታል? ለማን ነው የምትጣሉ? ማን ነው የሚያነሳት? ማን ነው የሚጦራት? ሰው በሕይወት ያለ መታደግ እንግዲህ መቻ እኛ አበሻ ነን። ሰው በመርዳት ወደኋላ ማለት አንችልም። ይሄ ባህላችን ነው። ይሄ ልምዳችን ነው። ላላ ብለን እንርዳት። ደክማለች፣ ታማለች። ዛሬ ላይ ትናንትና ብዙ እህቶች ታቋታላችሁ። እኔ እንዲያውም በጣም ነው የገረመኝ ጀግንነቷ። ዛሬ ለቤት ወጥቃለች የቤት ላይ ቀረች። ስለዚህ ይህን ከመሆኑ በፊት እንታደጋት፣ እህታችን ላላ ብለን እንርዳት። እቺ ልጅ ወላ ቤታቸው የሚላስ የሚቀመስ ነገር የላቸው። እሷ ለማውራት አልፈለገችም። ይሄ ነገር በጣም ነው ብታዩት ያሳዝናል። ምስኪን፣ የሚላስ የሚቀመስ ነገር የላቸው። እቺ ልጅ እንዳይፈር ያስፈልጋታል። ወላሂ ነው እምላቸው። ያን እንዳይፈር መግዛት አትችልም። እቺ እንኳን እንዳይፈር ቀርቶ ሌላም ነገር ያስፈልጋታል። ብዙ ብዙ ችግር አለባት እቺ ሴት። ብዙ ችግር ማውራትን የማትፈልጋቸው እንደው ይሄ ነው ብለን መናገር የማንችላቸው ብዙ ነገሮች አሉ። እና መቼም አላህ ሱብሃነሁ ተዓላ ይሄው ነገር ሲያመጣብን ለኸይር ነው። መቼም ነው አስቦላት ይሆናል። እኛም ግን በሷ ኸይር ማግኘት እንችላለን። እንደው ሱብሃነሁ ተዓላ አላህ ሱብሃነሁ ተዓላ አላህ ከእንደዚህ አይነት ነገር አላህ እንዲጠብቀን ከእንደዚህ አይነት ፈተና አላህ እንዲያወጣን። እህታችንን እንታደጋት። እቺ ልጅ ያደገች ነው የምትሄደው። ብዙ ነገር ያስፈልጋታል። አሁንም ብዙ ነገር ያስፈልጋት ነው ያለው ግን ማድረጋችለችም ጉልበት አጣች። እናቷ ከእሷ ጋር አብራ በሽተኛ ሆናለች። እና ላላ ብላችሁ ላላ ብለን እንድረሳት። እዚህ እህታችን እን ከመሞት አንድ ሰው ከመሞቱ በፊት የምናደርገው ነገር በጣም ትልቅ ነገር ነው። ሰው ከሞተ በኋላ ማለቱ አስፈላጊ አይደለም። እንደው እንድርስላት። እቺ እህታችን ብዙ ችግር አለባት። ብዙ ችግር አለባት እንደው ለአላህ ብለን እንርዳት። ጀዛኩሙላህ